በል እንጂ ወንድ ወንድ ሽተት እንጂ ምንድን ነው? ጅል ሲጃጃል እቃ ይፈጃል አሉ። እንደ አብርሃም አይነቱ ዛ ሞዛዛ። እኔ ደግሞ ሰው ሲሟዘዝ በጣም ነው የሚያስጠላኝ። ማመው ማሞ ቂሎ እንደ ማሞ ቂሎ ነ እያለ ዛ አብርሃም እኔ ማርያምን ምስራቅ ጥሩ ሰው ነህ ትረዳለህ፣ ሰው ጎበዝ ነህ ታግዛለህ ምናምን። ግን መጀመሪያ ሁሉን ነገር የሚጀምረው ከቤት ነው። እ አሁን ትናንትና ጓደኞች ጋር ምን ነበር ስትል የነበረው ዛሬ ደግሞ ምንድን ነው የምትለው? አንተ እናትና አባትህ ይከፋታል ይደም ጠየቃ አለብን ምናምን ስላሉ ነው አንተ ሄዳ ሩታን ለማጫወት ያሰብከው። መቼ ነው አንተ ትልቅ ሰው ሆነ በራስ ጭንቅላት የምትሄደው? አንዴ በጓደኞችህ ጭንቅላት ትሄዳለህ፣ አንዴ እስቲ በራስህ ጭንቅላት ሂድ። መጀመሪያ እንዴ እናትና አባትህ ባይሉስ ላታደርገው ነበር እንዴ? ግዴታ እኮ ነው ሩታ ላይ እንደ ቁጭ ብሎ እንደ ሀያ አራት ሰዓት ቁጭ ብሎ ማጫወት እንዴ? በሳምንት ውስጥ ሁለቴ እየመጣ ደግሞ ታወራለህ እንዴ? ደግሞ አቡሪሽ ልተኛ ነው እንደው። ሩታማ ሩታማ በቃ እንጃ አስጠልቷታል እንደ ሳያት እንደው ማለት ይሄን ነው የምናገረው። ምን እንዳለይ ሰምታችሁ ለሁት ሙቄንም ደብቄዋለሁ አለች፣ ምግቤንም ደብቄዋለሁ እየመጣ እየበላ አስቸግራ አለችው። ካገኘ ራሱ እኔንም ልጄን ወጥ ቢነካን ጠቅላት ትጎርሳለህ ትለዋለች አለች። አብርሃምንም በጣም ተናደና አላት፣ እንደዛ አላታው ቤተሰብ እና እባክህን፣ ሀሳብን ሰብስብና አንደኛን ከሚስትህ ጋር አሁን በቃ ምንድን ነው ልብህ ወደዚህ ወደዚህ የሚሸፍተው ነገ ደግሞ ከዛ አንቺ ጋር ስተንዘላዝለው ቪዲዮ ሲሰራ እናገኛለን። ተነጉረ ደግሞ ከሩታ ጋር መተ ሩታ ማርያም ነው የምናገኘ አንድ ቁም ነገር ልንገራችሁ። እኔ ዛሬ በጣም ነው ይገረመኝ ሩታ ራሱ በቃ እንትን በራስሽን ጠንቃቀ ሆነው ነው እና ነው የምናገረው እንዴ ከእሷ ጋር እየተልጠለጠ የመጣ አንቺ ጋር ደግሞ ለምን አንቺ የራስሽን ውሳኔ አትወስኝም? እንዴ እንደ ሴት ወስኝ፣ የራስሽን ውሳኔ እንዴ እንደፈለገ አሁን አሁን ትንሽ እንኳን ተረጋግቷል፣ ከሷ ጋር አሁን እያየነው አይደለም ትላንትና የተናገሩትና አቤል በጣም የሚደብር ነገር ነበረ። በጣም የሚደብር ነገር ነው፣ አስደብሯት። በጣም ያስጠላል። እንዴት ሰው የወለደች ሴት ገና አስር ቀን እንኳን ያልሞላትን ሴት እንድዘን እንግር የምናገራሱ ይደብራል። አሁን ይሄ ማሞ ቂሎ ወይ አሳቡን አይሰበስብ ወይ ከዚች ጋር ሆኖ ከዚች ጋር ይሆን ወይ ከሩታ ሩታ አይሆን ሩታ አሁን እኮ ማርያም ልቧ እኮ ድፍን ብሏል። ያው ልጇ ልጇን እንዲጠይቅ ምናምን ነው እንጂ ልቧ ድፍን ብሏል። እግዚአብሔርን ነው የምላችሁ፣ ቆርጣበታለች፣ ግን አልወሰነችም እንጂ። እንዴ፣ እንዴ ነው የሚሆነው እንደዚህ? ቆይ አንተ እስከ መቼ ነው እንደዚህ የትንዘላዘልክ የምንኖረው? እስከ መቼ ነው እንደ ልቡ ነው የምንኖረው? አብረህ መምጣት ደስ ብሎኛል። ዛሬ ዛሬ አብራችሁ ስላየሁ በጣም ደስ ብሎኛል። ግን ምንድን ነው? አንተ ችግር አለብህ፣ ችግር አለብህ። ጅልጅላ ያረግሃል፣ እጣን እጻን ያደርጋሃል። እኔ ማለት ትወዳለህ እንዴ? ቀልጠፍ በል እንጂ ወንድ ወንድ ሽተት እንጂ ምንድን ነው? ቀልጠፍ በል አብርዬ፣ ቀልጠፍ በል እስቲ አብርሃም፣ እንደው ቀልጠፍ ብለህ እንደው ከሚስትህ ጋር አሁን እስቲ እንደው በእራስህ ጭንቅላትን ማሰብ ጀምር። ምን እየሆንክን ያለኸው? ዛሬ ደግሞ ምንድን ነው? ድጋሜ ልታስረግዛት ነው? ድጋሜ ልታስረግዛት ነው። አያችሁ ቤተሰብ ምን እንዳለች ሩታ። በስማአም ነው መንፈስ ቅዱስ እኮ ነች። ያሳለፉት ካንተ ጋር ያሳለፍኩት በስማአም ነው መንፈስ ቅዱስ። እናቴ ጋር እግዚአብሔር ነው ያየኝ እግዚአብሔር ነው ይወድደኝ አለች። አልገረማችሁ? ምን ስትል በጣም ውስጧ ቅጥል እንዳል እንደ ተማረችበት ነው እንትን ያለችው። የአብርሃም ያለት ያለሽ ምናምን አላት። አትልም አትልም አትልም ብቻ በጣም የሚያሳዝነው እና ይህን ያህል ነው የተማረችበት ሩታ እዛ እያለ ማለት ነው። እና እባክን እባክን፣ በቃ ራስን ሰብስብ፣ ዝም ብላ አትሽለጥለጥ። ድጋሚ አስረግዘ አንተ ያንተ ሁለት ልጅ ደግሞ ይዛ በዚህ ገና ጥጥጥ በዚህ ልታስጀምራት ነው እንዴ? ድፍረት። አብሬጅ ምትኛ ትፈልጋለ ዛሬ? አብሬጅ ምትኛ ትፈልጋለ ዛሬ? ምንድን ነው የምተኛው? ምን ስለሆንኩ ነው የምተኛው? ገና ያልደረቀ ቁስል ላይ ነው የምትኘው? ወይስ አከምባሉ አከምባሉ፣ ሰበራ የሚባለው እኮ ገና ነው አባቴ። ገና እኮ ክርስትና አልተነሳህም። ክርስትና ስ ስተነስቶ ሲጨርስ አከምባሉ ሰበራ የሚባለው አለ። የዛኔ እሱንም ከሰጠችክ፣ ከታረቃችሁ፣ ከሰጠችክ፣ አዎ አከምባሉ ልትሰብር ትችላለህ። በከዛ የተረፈ ምንም የምሰብረው ነገር የለህም። ቁስል ነው ገና፣ አልዳነም ገና አብርሃም እንደው አትጃጃል በእናትህ እንደው እኔ ማርያም፣ ያንተ መጃጃል ነው አሁን ስንድም ቀጥል ያለኝ ጅልጅላ፣ ጅልጅላ አንፎ ብሏል አብርሽ ጌራው። እና እባካችሁን ይህ ልጅ አንድ በሉት፣ አንድ በሉት። አብርሃም የሚባል ሰውዬን አንድ በሉት። አይጃጃል እየመጣ ማርያምን ዲስቷ ላራሱ። እንደዚህ መሆን የለበትም፣ እውነት እንደፈለገ እየመጣ እንደፈለገ እየቀረ እኔ እንደው እሷን በሆነኝ እኔ ማርያምን። እኔ ግን ቆራጥ ነኝ፣ በነገራችን ለቤተሰብ እኔ ቆራጥ ነኝ። እኔ ዝም ብዬሽ አልሽ ለጠለጥም መተው ካለብኝ አቆማለሁ። ከዛች ጋር እንደዛ እየሆነ እየመጣ ሩታ ራሱ እንዴት እንደምታቃጥል እኮ አንዳንዴ። ማርያምን ግን ምን ታደርገዋለች? ግዴታ ነው ያው የልጅ ሻባት ስለሆነ። ለማንኛውም ቤተሰብ ወዳቸዋለሁ፣ አክብራቸዋለሁ። ይሄ ቪዲዮ በደንብ አርጋችሁ ላይክ አርጉ። ግሬስ ፋሚሊዎች ምንድን ነው ላይክ እጃችሁ ምንድን ነው እንደዚህ ማድረግ፣ እንደዚህ ይከብዳል እንዴ? እንድቻርጎ ኮሜንት መጻፍ ይከብዳል አይከብድ። ስለዚህ ፕሊስ ላይክ ብታደረጉ ጥሩ ነው። ደናደሩልኝ። መሀመድ ማን ነው?